ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ክቡራትና ክቡራን አድማጮች ተመልካቾች በያላችሁበት ዓለም ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለመላው የክርስትና እምነት ተከታዮች እንኳን ለሆሳዕና አደረሳችሁ። ዛሬ እንግዲህ የወንድሞቻችን የእህቶቻችን የክርስትና ወገኖች የጾም መገባደጃ አንድ ሳምንት ነው የቀረው። ዛሬ ወሳና ነው፣ እንኳን አደረሳችሁ። እንዳጠቃላይ የዛሬ ሳምንት ታላቅ የበዓል ክብረ በዓል ነው የሚሆነው ማለት ነው። የፋሲካ በዓል ነው የሚሆነው። እንኳን አደረሳችሁ ለማለት ያክል ቀጥታ እንግዲህ ዛሬ እሁድ ያሉኝን መረጃዎች አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችም እንድትከታተሉ በአክብሮ ትጠይቃለሁ። ቀጥታ ወደ መረጃዎች ነው የማልፈው። በአማራ ክልል ውስጥ እየተደረገ ባለው ውጊያ የፋኖ መሪዎች በተለያዩ ጊዜ ሰው ገዝተው በራሳቸው ከወር እስከ ወር ዘመቻ አድርገው የፋኖ መሪዎችን ለመግደል ብዙ ሙከራዎች ተደርጓል። ሰላዮች ተልቋል። በገንዘብ ገዳዮች ተልቋል። በሁለት ዓመት የትጥቅ ትግል ሂደት ውስጥ በአራቱም ቀጠና አንድም የፋኖ መሪ ጠላት ነኝ ብሎ ራሱ በጠላትነት ፈርጆ አገሪቱ ያላት ብሔራዊ ጦር መካናይዝ ታንክና ባንክ አየር ሳይቀር በክልሉ ላይ ያዘመተው የፌደራል መንግስት አንድም የፋኖ መሪ ሳይገል እስከ ዛሬ መድረሱ የሚታወስ ጉዳይ ነው። አንድም መሪ ያዝን፣ አንድም መሪ ገደልን የሚል መረጃ ሲወጣ አልሰማንም። ይሄ ለሁሉም ማህበረሰብ፣ ለአድማጭ ተመልካቾች፣ ለአማራ ህዝብ ክፍል ደጋፊዎች ግልጽ የሆነ መረጃ ነው ነገር ግን እርስ በራሳቸው በሚያደርጉት የተሳሳተ የድማጭ ጉተታ በቀበሌና በጎጥ በወረዳና በዞን በክፍለ ሀገርና በአውራጃ ተከፋፍለው ለጥላት በር በማክፈት ራሳቸው እርስ በራስ የሚገዳደሉትን ግድያ የስርዓቱ ሎሌዎች እና የስርዓቱ ወንበር አስጠባቂ ወታደሮች ርኪት እና የጥይት ቶክስ ናዳ የደስታ ጭፈራ ሲያደርጉ እንደነበር ከአማራ ክልል የሚወጡ መረጃዎች ያመላክታል። ይሄ ደግሞ እጅግ በጣም የሚያሳዝን ነው። በራስህ መሳሪያ ራስህ ስትሙ፣ በራሴ እጅ ምላንጭ ስበህ የራስን ስትገል፣ ከዚህ የበለጠ ውርደት አለ ብዬ አላስትም። እንደ አንድ ግለሰብ እንደ ማንኛውም ተራ ሰው ትግሉን ደጋፊ ማለት ነው። በጣም ነው የሚያሳዝነው ሰሞኑን እየተደረገ ያለው እንግዲህ በአማራ ክልል የፋኖ መሪ የሆነው ካሉት ሌሎች ፋኖዎችም እውነት ለመናገር ከሆነ ብዙ ታሪክ ያለው፣ ብዙ ታሪክ የሰራ፣ ብዙ ጀብ ያለው፣ ብዙ ጀብ የሰራ፣ ለሀገር ውለታ የከፈለ ፋኖ እንደሆነ ነው ከክልሉ መረጃዎች ይኖሩ በተለይ መከላከያን በምንደግፍበት ጊዜ እና የትግራይ ኃይሎች አንድ ሆኖ ውሻ ሳይቀር ቀለም ቀብቶ ኢትዮጵያን እናፈርሳታለን ብሎ አማራ ክልልን በወረሩበት ሰዓት ከፍተኛ ሚና የነበረው ሰራዊት ይዞ የክልሉ ብልጽግናዎች ሻንታቸውን ይዘው ሲሸሹ ወታደሮቹን ጓደኞቹን አስተባብሮ በርካታ ቦታዎችን ያዳነ ጀግና ፋኖ ነበር። ፋኖ ከፍ ያለ እጅግ በጣም ያሳዝናል። ምናልባት የአማራ ባንዳዎች፣ የአማራ ሆዳሞች በምስር የተገዙ በትናንሽ ፍራንክና በሽሊንግና ስሙኒ የተታለሉ ለሆዳቸው የተገዙ ለስልጣናቸው ለወንበራቸው የተሸወሉ የዚህ ወጣት ማለፍ ዛሬ ላይ ይሰማቸው ይችላል። ወደፊት ትግሉ መልክ ይዞ እንደ ሀገር መሆኑ ቀርቶ እንደ ብሔር በሚሆንበት ጊዜ ብሔራችንን የራሳችንን ሰው በልታን አለካ ብሎ የሚያለቅሱበት ጊዜ ሊመጣ ይችላል። ዛሬ ግን አይታያቸውም፣ አይታወቃቸውም። የፋኖ መሪ ሞት፣ ፋኖ ማን ነው? አማራ ነው። ስም ሰጥቶ የራሳቸውን ልዩነት ፈጠሩ እንጂ ፋኖ አማራ፣ አማራ ነው እየሞተ ያለ፣ አማራን አማራ እየገደልን ያለ። ነገ ጠዋት እያንዳንዱ በስልጣን ላይ ያለው የአማራ ብልጽግና አመራር በአማራነቱ አትፈለግም ብለው ከጨዋታ ውጭ ሊሆን ይችላል። በየትኛውም ትጥቅ ትግል፣ በየትኛውም ፖለቲካ ውስጥ ኦሮሞ የአማራን ፖለቲካ መደገፍ ይችላል። መሪ ሆኖ ግን መቀጠል አይችልም። አማራም የኦሮሞን የፖለቲካ ትግል መደገፍ ይችላል። መቃወምም ይችላል። ግን መሪ ሆኖ አይቀጥልም። በአንተ ፖለቲካ ውስጥ፣ በአንተ አካሄድ ውስጥ መሪ ሊሆን ድጋፍ ሊሰጥ ይችላል። ሀሳብ ሊሰጥ ይችላል። በምታደርጋቸው የተሳሳተ አካሄድ ሊቃወም ይችላል። መብት አለው። የፖለቲካ ህግ ነው። አማራው በራሱ ፖለቲካ፣ በራሱ ጥያቄ፣ በራሱ የመብት ጥያቄ፣ በራሱ የመኖር አለመኖር ጥያቄ አማራውን ነው የሚመለከተው። ሌላው ሊደግፈው ይችላል፣ ሊቃወምም ይችላል። መብቱ ግን መሪ ተዋናይ ሆኖ እኔ ነኝ የምመራ፣ እኔ ነኝ የማስተካክልልህ፣ እኔ ነኝ እንዲማደርግልህ ብሎ የፊት ተሰላፊ መሆን አይችልም። ሌላው ቤሄ የአማራን ትጥቅ ትግል ሰማንያ አምስቱን ብሔር ብሔረሰቦች ሊደግፉ ይችላሉ ሊቃወሙም ይችላሉ፣ መብትና ግዴታቸው ነገር ግን ከወላይታ መጥቶ አማራን ሌኔ እኔ ልምራ ልል አይችል። ከኦሮሚያ መጥቶ አማራውን የትጥቅ ትግል እኔ እመራዋለሁ ልል አይችልም፣ ሊሆንም አይችልም። እንደዚህ አይነት የተሳሳቱ አመለካከቶችና ድርጊቶች በሸዋ ቀጠና እየተመለከትን ስለሆነ ነው። እራሳቸውና በበ ዲሞ የእኛ ብሬን ቶኳሽ የአሰላ ልጅ ነው፣ የሰላሌ ልጅ ነው፣ ሁሉ ነገር ስለገባቸው ነው፣ የገንታ መሪዎቻችን ናቸው ነው። ይሄ በጣም ትልቅ ስህተት ነው። ትግሉን ከነሱ ጋር ተሰልፎ ሊታገሉ ይችላሉ። መሪ ሆኖ ግን መቀጠል አይችሉ ወይ ፖለቲካ ህጉ ስለማይፈቅድ ህግና ደንብ ማይ አንተ ጥያቄ አለኝ ብለ በአማራነት ላነሳሁ ጥያቄ ሌላ ብሔር ያንተ መሪ ሆኖ ጥያቄውን ሊያስመልስልህ ደጋፊ ሊሆን ይችላል። በምታደርገው ነገር ሊቃወም ይችላል። ግን መሪ የሆነው ብሎ ወደፊት የምታወጣው ከሆነ ይሄ ትልቅ ስህተት፣ እንደዛ አይነት ነገር የለም። አባት የሸዋፋኖች ተስተካከል ከሰላ ላይ የመጣ መትረየስ ተኳሽ ብሬን ተኳሽ ካሰላ የመጣ የገንታ መሪ የምትለው ነገር እኔ አልቀበልም። እንደ ፖለቲካ ሊደግፍ ይችላል። ሐሳቤን ሊቃወም ይችላል፣ ሐሳቤን ሊደግፍ ይችላል፣ ሞራል ሊሰጥ ይችላል፣ በፋይናንስም ድጋፍ ሊያደርግል ይችላል፣ በሎጂስቲክም ድጋፍ ሊያደርግ ይችላል። ግን መሪ ሆኖ ያንተ ጥያቄ ይመልስልኛል ብለህ ካሰብክ ተሳስተሃል። ዛሬ ይሄንን አርሙና አስተካክሉ ለማለት ያክል ነው። ሸዋ ቀጠና ላይ እንደዚህ አይነት እንቅስቃሴዎችን ስለሰማ ነው። አድማጮች ተመልካቾች፣ እኔ በጣም ጉዳዩን ስሰማ ፈገግ አስብሎኛል። የፖለቲካ አካሄድ ሌሎች ብሔር ብሔረሰብ የአማራን ትግል መደገፍ መቃወምም ይችላሉ። ነገር ግን መምራት አይችል። በሸዋ ቀጠና ራሳቸው ፋኖች የሚናገሩት ጉዳይ አስቆኛል። ከአሰላ ላይ የመጡ ኦሮሞዎች ከአሰላ የመጡ ኦሮሞዎች የገንታ መሪ ናቸው መተረየስ ተኳሽ ናቸው፣ ብሬን ተኳሽ ናቸው ብለው አበበትሞ ከሸዋ ሸዋዎች እንግዳው ቆም ብላቸው ብታስቡ መልካም ነው ብለን ስለምናስብ ነው። እንግዲህ ይሄ ጥሩ አይነት አካሄድ አይደለም። እራሱ ላይ ያለውን ሰውዬ ምን እንደሚሉት? ሰውየው ፈረስ ይጋልባል። ፈረስ ይጋልብና ፈረሱ አልቆምም ይለዋል። መሬት ላይ ሆኖ የሚጋልበውን ሰውዬ የሚመለከተው ጓደኛው ሉገሙን ያዞ ሉጋሙን ያዞ ይላል የፈረሱን ሉጋ። እየጋለበ ያለው ሰውዬ በተወለደበት እንኳን እምቢ ብሎኛል፣ ከቀን በኋላ በመጣው እንዴት ይቆምልኛል አለው ይባላል። እሱ የአንገቱን ጭራ ይሄ የአንገት ፈረስ የአንገቱ ላይ ጭራ የለም። ተፈተፈሮ ጭራውን ያዘ፣ ሉጋሙን አልያዘ። በተወለደበትን የተወለደበትን ጭራ እንኳን ይዤ አልቆም ያለው ፈረስ እንዴት ከቀን በኋላ የመጣ ሉጋም እንዴት ይይዝልኛል? ይለዋል። ያኝ አማራው ነው ካንተ ጋር ያለው ያልተግባባው ከሰላሌና ከሰላ መጥቶ የገንታ መሪ የሆኑልህ አንተን መርቶ ያንተን ጥያቄ ያስመልስልኛል ብለህ ስትል ትንሽ ሞኝነት ስለሚመስለኝ ነው። አበበ ጥሞ አድርሱልኝ፣ ለሸዋፋን ነው። ይሄ ስህተት ነው። ከፖለቲካ አንጻር ልታሰብበትና ሊስተካከል የሚገባ ጉዳይ ነው። ሌላው አድማቾቻችን፣ ምስራቅ አፍሪካ ውጥረት ነቅሷል። የባህር ጥያቄ አሁንም ቀጥሏል። የአሰብ ወደብ ጥያቄ የአልጀርስ ስምምነትን ሳያፈረስ አይቀርም ተብሏል። እንግዲህ ተፈርቷል። ኢትዮጵያ በአልጀርስ ስምምነት ወዳና ፈቅዳ ማንም ሰው ሳያስገድድ አሰብን ለኤርትራ ሰጣለች። ኢትዮጵያ ማንም ሳያስገድዳት ወዳ ፈቅዳ በአልጀርስ ስምምነት አሰብንና ባዱምን ለኢትዮጵያ ሰጠ ለኤርትራ ሰጣል። ኢትዮጵያውን ያላት ጠባብ መንገድ። ያ ስምምነት መፍረስ አለበት። ያ ስምምነት ካልፈረሰ ሊሆን የማይችል ጉዳይ ተፈርሞ አልግጥም አለ ጠቅላይ ሚኒስትር መለስ ዜናዊ እና ፕሬዚዳንት ኢሳያስ አፈወርቂ ዝም ብሎ አይደለም። ስህተቱ የተሰራው ያኔ ነው። አሁኑ ምናምን የሚለው ጉዳይ ሳይሆን በአልጀርሱ ስምምነት ኢትዮጵያ ወዳ ፈቅዳ ለኤርትራ ሰታለች። ይሄ እንዴት ነው መሆን አለበት የሚለው ብዙ ፕሮሰስ አለው። ምናልባት ኢትዮጵያ ሀሳቧን ቀይራ የቅኝ ግዛት ከጣሊያን ጋር ነው የፈረምነው ከኤርትራ ጋር አይደለም የሚለው አይነት ብዙ ፕሮሰስ አለው። ውጥረቱ የነገሰበት ሁኔታ ነው ያለው። በጋሎ እንቀጥል የሚሉ አይነት ሁኔታ ነው ያለው። አንዳንድ ሀገሮች ላይ ዲፕሎማሲ ለማድረግ ለመጠየቅ፣ በጫናም በዘተ ብቻ ብዙ ነው። ሌላው የጊዜያዊ አስተዳደር ሆነው የተመረጡትን ሌተናል ጀነራል ታደሰ ወረደን በደማቅ አቀባበል አድርጎ የተቀበሉት ህዋቶች ከሁለት ቀን በኋላ ፌዴራል መንግስት የሚቃወም መግለጫ አውጥቷል። የፌዴራል መንግስት የፕሪቶሪያውን ስምምነት እየጣሰ የትግራይ ህዝብን እርስ በርስ እያጋጨ ነው ሲል ፌዴራል መንግስትን የሚከስ መግለጫ አውጥቷል ህወሓት። በጣም የሚገርም ነው። የትግራይ ጊዜያዊ አስተዳደር ባለፉት ሁለት ዓመታት በህዝብ ኮንፈረንስ የተሰጠውን ተልእኮ ሊወጣ አልቻለም ነው ያለው ህወሓት። በውጭም በአገር ውስጥም ላሉ ደጋፊዎች ከጎናችን ልትሆኑ ያስፈልጋል ብሏል። ከፌዴራል መንግስት ጋር የሚያገናኘን የፕሪቶሪያው ስምምነት ብቻና ብቻ ነው ብሏል ህወሓት። እንግዲህ በጣም የሚገርም ነው። አቶ ጌታቸው ረዳ ህወሓት ታደሰ ወረደን አያሰራውም ነው ያለው። ህወሓት ተስማምተን ሁሉ ነገር ተነጋግረን አብረን እንቀጥላለን ካለ በኋላ ሁለት ቀን ከቆየ በኋላ ይህንን መግለጫ ያወጣበት ሁኔታ ያለው የፕሪቶሪያው ስምምነት በትክክል እንዲተገበር ጥሪ እናቀርባለን ነው ያለው። ለዓለም ሀገራትም ለፌዴራል መንግስትም ጥሪ አቅርቧል። ህወሓት ዝንጀሮ ሰው እህል ሲዘራ አይቶ ወጣና ዘራሱ። ሰው ዘርቶ ወደ ቤቱ ሲመለስ ዝንጀሮ ተመልሶ ለቀማ ገባ። የራሱን ማሳ እንዴ! ምነው ዝንጀሮ አልዘራህም ነበር እንዴ? ምናም ስሩት ዱንያ በእጅ ያደረች ነው፣ እዚህ ካደረ ይባላሻል አላቸው፣ ይባላል። ህዋት እንግዲህ ህዋት በመሆኑ ቦታውን እየሳተ አይደለም። ፖለቲካ ነው፣ ቃለ መሐላ ነው፣ ካርታና ፕላን ነው፣ የተፈራረሙት ነገር ነው፣ ዶኩሜንት ነው፣ የተቀመጠ ነገር ነው። ያንን ቃል ለመጠበቅ ያንን ቦታ ጥቆ የትንቅንቅ አይሉም ማለት ለማስመሰልና ለመምሰል አቀባበል አድርጓል። የራት ግብዣ ተደርጓል። ንግግር ተደርጓል። ግን የተፈራረሙ ቃለ መሐላና ቃል ኪዳን ስላለ ያንን ቦታ አይለቅም ማለት ነው። ልጅ ልጃባቱ ነው ነው በጅ የያዙት ነገር ነው ነው ያሉት ንጀሮ ዱንያ በጅ የያዙት ነገር ነው ካደረ ይበላሻል ነው ያለው። ማሳውስ ዛሬ የራሱን ለቅሞ ነገ ሰዎቹን ሊጀምር እኮ ነው። ዝንጀሮ ብልጥ ሰው ሲዘራ ዘራ ሰው በተስፋ ዝንጀሮም ስለዘራ የኛን አይነካም ብሎ በተስፋ ወደ ቤቱ ገባ። ዝንጀሮ ተመልሶ የራሱን ግጥም አድርጎ ለቀመ። የራሱን ማ ይሄን የተመለከቱት ምን ነው አልዘራንም እንደ ለመለቀም ኮብራ ስሉት ዱንያ በጃ ድረ ነው ጫ ድረ ይባላሻ ነገ እኮ ሊገባበት ነው። በዛይ ዋትም እንደዛ ነው። አሁን የጀመረው ዝንጀሮ ማለት ነው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ ለዘመናት በጠላትነት ሲታያዩ የነበሩት አሜሪካና ኢራን ለመወያየት መቀራረባቸው ተሰምቷል። የኒኩለር እቅጫውንም ለማርገብ ነው እንግዲ ኦማን ላይ ድርድር መጀመራቸውን የተሰማ በጣም የሚገርም ዜና ነው። እንግዲህ አድማጮቻችን የሰማ ነው በጣም ታሪክ ድመትና አይጥ ስብሰባ አብሮ የተቀመጡበት አይነት ሁኔታ ነው ስንመለከት የነበረው ግሩም ነው የሚስማሙና ኖ የሚቀጥል ከሆነ እንደው ለዓለም ስጋት የሆኑ ሀገሮች እንግዲህ እንደው ትንሽ ይተነፈሳል ተብሎ የሚጠበቅም ጉዳይ ነው። ኦማን ላይ እየተነጋገሩ ነው የተባለው እንግዲህ። የሩሲያና የዩክሬን ጦርነት በተስፋፋበት በዚህ ሰዓት አሜሪካ ልዩ መልእክተኛዋን ወደ ሩሲያ ሊቃለች። እንግዲህ ሩሲያና አሜሪካ ያለው ሁኔታ ዶናልድ ትራምፕ አንዳንድ ጊዜ ያበዛሉ እንጂ ለሰላም ያላቸውና ተኩስን አይፈልጉም፣ ያው እንደምታውቁት ወደ ስልጣን ሲመጡ ጆሮቸውንም ተመተው ነበር። እሳቸው ቶክስ አይፈል ሰላም ነው የሚፈልጉ ግን አገሪቷን በኢኮኖሚ ማሳደግ ይፈልጋሉ። አሜሪካ የምታፈሳቸውን ኢኮኖሚዎችን ሰብሰብ አድርጎ የሆነ ለውጥ፣ የሆነ ስም፣ የሆነ ዝና ማትረፍ ይፈልጋል። በዚህ አጋጣሚ ግን ለሌሎች አፍሪካ ሀገሮች ትልቅ ጫናን እየተፈጠረ ይገኛል። እንግዲህ ትራምፕ በጣሉት ታሪፍ ምክንያት በአሜሪካ የቡና ዋጋ እየናሬ መሆኑ ተሰምቷል። ኢትዮጵያ ቡና ኮሎምቢያ ቡና እና የብራዚል ቡና ዋጋ መጨመሩ ተሰምቷል። እንግዲህ በአሜሪካ በአርባ አመት ውስጥ ታይቶ የማይታወቅ የዋጋ መናር አሳይቷል ነው የተባለው። ትራምፕ ታሪፍ እንደ ጣሉ እንግዲህ አንድ ዶላር የጨመረው ቡና አሁን ጨምሮ ሶስት ዶላር ደርሷልም ነው የተባለው። በተመሳሳይም የእንቁላል ዋጋ መጨመሩ፣ ኬክ ቤት ዋጋ መጨመሩ ተሰምቷል። አሜሪካ ከዚህ ጋር ተያይዘው እንግዲህ የዶሮ በሽታዎች ገብቶ ነው እንቁላል ዋጋ የጨምሩ እንጂ በታሪፍ አይደለም የሚሉት። እንግዲህ በርካታ ዶሮዎች እንዳለፉ ነው የተገለጸው በአሜሪካ የቡና መናር የሚቀጥል ከሆነ ደንበኞች ይቀንሳሉ እየተባለ ይገኛል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና ምራቅ እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። መልካም ሚዲያ ላይ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ተደራሽ አድርጉ። መልካም